እንግዲህ እህታችንና ከሞተች በጣም ከአስር ቀን በላይ ሆናት። የሰው ልጅ ታውቃላችሁ፣ ቤተሰብ ትሞታላችሁ፣ ትረሳላችሁ ማለት ነው። እና ያው ሁሉም ይረሳል፣ ሚዲያ ላይ ማጨብጨብ ነው። ኢትዮጵያ ላይ ፍትህ ነገር የለውም። እና እንግዲህ በዚህ ላይ ፎቶ ከምትታየው ፎቶ ላይ በጣም ተሳቃ እንደምትኖር እንደምትደበደብ ፊቷ ሁላ ቀይር እንዳለ ያው የዚህ ላይ ፊቷ ላይ እንደምታመለኮቱት ነው። እንደምትደበደብ ነው። እንደዚህ ቆንጆ የሆነች ልጅ ፊቷ እንደዚህ ተቀይሮ መቼም ባይሆን ይሄ ፎቶ እንደተነሳችው ብቻ ግን ሁሉን ነገር ፎቶ እንደምትነሳ እንዲሄ መረጃ እንዳለ ነው እና ምችን የመሰለ ቆንጆ ልጅ እንደዚህ ሆና እና መጥፎ ወንድ ጋር እውነት ስትኖሩ ይሄ ነው መጨረሻው። በቃ ትልቁ ነገር እኛ ደግሞ ሴቶች ሴቶች ስንባል እንዴት እንደምናስጠላ እውነት ለመናገር ወንድ ብሄድ ወንድ ይመጣል፣ ሴት ብትር ሴት ትመጣለች። እና እኛ ግን እዛው ላይ በቃ እንዲወድር ነው ብለን ከዛው ልክፍ ብለን የምንቀረው ነገር ችግርም እኮ በራሳችን ላይ ስህተት ነው። እውነት ለመናገር ካለ እሱ የምንኖር አይመስለንም። እንደ መኖር ይቻላል፣ እውነት ለመናገር መኖር እንደው ካለ እሱ መኖር ሰው ይችላል። ካለ ፍቅረኛችሁ ካለ ባላችሁ መኖር ትችላላችሁ። ብዙ ወንዶች ብዙ ሴት ይለያያል፣ አይደለም እና ያለ ነው ማለት ነው። ግን እኛ ሴት ስንባር ለምንድን ነው የምንሰወረው? ከማይወደን ሰው ጋር ተለጥፈን ለምንድን ነው የምንሳቃየው? ግራኑ የሚገባ ምን አይነት ብንሆን ነው ብዬ ነው የማስበው። እና በጣም እኔ እንጃ፣ በጣም አሳዛኝ ውስጥ እንደሚሰብር እንግዲህ ሜዲያ ላይ የሚሰቡት አንድ ጊዜ በምን ትራሳፍኖ ነው አንድ ጊዜ ደግሞ ከፎቆሌታች ተወሮራ ነው። እሱ እየሰከረ እየጠጣ እንደዚህ አርጎ ይደበድባታል እያሉ ነው ብዙዎቻቸው ሜዲያ ላይ እየገለጹ ፍትህ ብታገኝን። እውነት ከኛ የኢትዮጵያ ላይ እውነት ለመናገር ፍትህ የሚባል ነገር የለም። በፍጹም ማለት ነው። ፍትህ ቢኖር በሀገራችን በጣም ጥሩ ነበረ ብዬ አስባለሁ። ግን ፍትህ የለም። ጭራሽ ህፃናት ይደፈራል። አበቃ። ሜዲያው ላይ ይጨበጨባል፣ ይጨበጨባል፣ ይታዘናል። ምን ይላል? ፍትህ ፍትህ ፍትህ ይባላል። ፍትህ በፍጹም የለም። ከፈቆዴታች ትወረወራለች በገባይ በሶስት ቀን ትገደላለች፣ በአራት ቀን ትገደላለች። አበቃ ፍትህ የለም። ችግሩ እኮ ከኢትዮጵያ ውስጥ እውነት ለመናገር የገደለ ቢገደል ማለት ነው እንደ ሳውዲ አረቢያ የገደለ ቢገደል አገራችን ክብር ይኖራታል። ሁሉም ሰው ለራሱ ሲል ነው ለራሱ ሲል የገደለ እኔ ምገደላለሁ። የእሷን ነፍስ ባጠፋ እኔ ጠፋለሁ። ህፃዴ ቢደር ፍር እኔ እንደዚህ ሆናለሁ ብለው ስለሚያስቡ ለሚገሉ ሰው እንኳ ባያስቡ ለራሳቸው ለጤንነታቸው ለራሳቸው ደህንነት ሲሉ ያስባሉ። ሰውን አይገሉም ማለት ነው። ግን እንደ ሳውዲ አረቢያ የማይሆን ለምንድን ብዬ ነው የምለው? ማለት ነው እና በጣም አሳዛኝ፣ በጣም ውስጥን ሰባሪ። እንግዲህ እሱ ነው የገደላት። እዚህች እናት እንደምትለው እንግዲህ እሱ ነው የገደላት። ካለሱ ውጭ ምንም ነገር እንትን የለም እያለች ነው የምትናገረው እና ያው ጠርጥረውታል ማለት ነው። ሁሉም ማለት ነው። በሰላም ሁሉም ሜዲያ ላይ መጥቶ ፎቶ የተነሳው ጉዳይ የሳቀው ሁሉ የተደሰተ በሕይወታቸው ደስተኛ የሆነ ሰው አይደለም። ለሙለት ለመናገር በሕይወታቸው ደስተኛ የሆኑ አይደሉም ማለት ነው። እየተሰቃዩ ብዙም ይኖረዋሉ። ለሜዲያ ለፎቶ፣ ለቪዲዮ ሲባል በቃ ወይን ነው ፍቅራቸው። ፎቶ ሲነሱ ለባብሰው ምናምን ተዝናንተው ምን ብለው ሲኖሩ በቃ ምንም ነገር የለውም ማለት ነውና፣ ያው ህመም በጣም ውስጣችንን በቤታችን ውስጥ ህመማችንን እያያዝን ሚስቃው ኩላ ሳቅ አይደለም ብዬ ነው የማስበው። እና የየራሳችን የራሳችን ህመም አለ ብዬ አስባለሁ። በጣም ያሳዝናል። ነፍሷን የማረው የግነት ያኖራት ፍትህ ይገኝላት ብዬ ምኞቴ ነው ማለት ነው። ሰላማችሁ ብዝት ተረፍ ይበልልኝ።